እውነተኛ ጓደኛ የእናንተን ስኬትና ከፍታ ይፈልጋል። የጨሪቃዎች መከታ ፍጹሜ ለሀይሚና ለብሩኬ የአንገት ሀብል በስማቸው አሰርቶ ብሩኬን ለሀይሚ ሀይሚን ለብሩኬ አድርጎ አስተሳስሮ በአንገት ሀብል በምንም አይነት መንገድ እንደማይለያዩ ፍቅራቸውን የገለጸበት አንድነታቸውን የገለጸበት በደስታም በሐዘንም እንደማይለያዩ አድርጎ በፍቅር ነው ያሰራቸው እና በጣም ነው ደስ ያለኝ። ይህን ስጦታ የማስታውሰው ሃይሚና ኤፍሬም ለአብርሽና ለሩታ ሰጥተዋቸው ነበረ። የአንገት ሀብል አሰርተው ማለት ነው። የሩታን ለአብርሽ አብርሽን ደግሞ ለሩታ አድርገው አስተሳስረው በስማቸው አሰርተው ሰጥተዋቸው ነበር እና ሀይሚም ይሄ ትልቅ ትርጉም አለው መቼም እንደማትለያዩ ብላ ነበር እና አሁንም ደግሞ ሀይሚዬ ተራው ያንቺ ስለሆነ ብሩኬና ሀይሚ ተጣምራችሁ ትልቅ ደረጃ ደርሳችሁ ለማየት ያብቃን። ሰላም ለእናንተ ይሁን ጉድና እየተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ ለዚ ቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ለምታበረታቱኝ በጣም አድግ አመሰግናለሁ ዛሬ ደግሞ ጨሪ ቃዎች ደግሞ ደስ በሚል ቪዲዮ ድምቅ ፍክት ብለው አሸብርቀው ከመከታቸው ጋር ከፍጹሜ ቤት በተለቀቀው ቪዲዮ በጣም ነው ደስ ያለኝ በጣም ትልቅ ስጦታ ነው የሰጣቸው እንዴት ልበላችሁ፣ የሰው ልጅ ፍቅሩ በልቡ ነው። እንደገና ደግሞ ከልቡ ውጭ ደግሞ እንደዚህ በተግባር ደግሞ በእይታ ደግሞ ይገለጻልና የእውነት የገለጸበት መንገድ የእነሱን አንድነት የሚፈልግ ስኬታቸውን የሚፈልግ እነሱ ተጣምረው እነሱ ትልቅ ደረጃ ደርሰው ማየት የሚፈልግ እውነተኛ ወዳጅ እውነተኛ ጓደኛ ፍጹሜ። እውነት በጣም ነው የሚያስገርመኝ። ትሕትና ሰው የሚያከብርበት መንገድ በጣም ነው የሚያስገርመኝ እና የሚናገራቸው ቃላቶች በጣም ቁጥብ የሆኑ በጣም በቃ የምልበላችሁ አይታችሁ ከሆነ የሚናገራቸው ነገሮች በጣም ነው የሚያስገርመኝና እንደዚህ አይነት ሰው በዚህ ጊዜ ማግኘት መታደል ነው። የእውነት እንደዚህ አይነት ወዳጅ የጓደኛውን ስኬት የሚፈልግ የጓደኛውን ከፍታ የሚፈልግ ሰው ማገኘት መታደል ነው እና ከፍጹሜ ያየሁት ይህን ነው። እውነተኛ ጓደኝነትንም በእነሱ ነው ያየሁት እውነት ለመናገር እና ሀይሚዬ ፍጹሜን ያመጣሽበት ቀን እንዴት የተባረከ ቀን ነው ነው ማለት ነው የሚፈልገው እና የሆነ ነገር ሲፈጠር ሲጋጩም መክሮ አንተምተው አንቺም ተይ ብሎ አስታርቆ እንደ ሽማግሌ ምናምንና በጣም ነው የሚገርመኝና ሀብትሽም ደግሞ በጣም መልካም ወንድማቸው ነው። ሀብቴም ለሀይሚ ያለው ቦታ በጣም ነው እጅጉን ነው የሚያስገርመኝ እና ይሄ የምልበላችሁ እውነት ከፈጣሪ ነው የሚሰጠው የሰው መውደድ እና ዛሬ የሰጣቸው ስጦታ እንግዲህ እነሱ እንዲጣመሩ የሚፈልግ እነሱ ትልቅ ደረጃ ደርሰው ማየት የሚፈልግ ጓደኛ ነው እና ሁሉ ጊዜም እንግዲህ ልቦናህን አይቀይርብህ ሀይሚዬና፣ ብሩኬም እንግዲህ ደግሞ ተጣምራችሁ ለማየት ያብቃን። እኛ የምንፈልገው ውስን ስለሆነ ማለት ነው እና ውድ ቤተሰቦቼ፣ እናንተም ደግሞ እውነት የምትጽፏቸው ኮሜንቶች በጣም ደስ የሚሉት እና ደግሞ ሀይሚን ወፈርሽ ወፈርሽ ወፈርሽ የምትሉ ሰዎች አላችሁ። እኛ ሀገር እኮ በቃ ሲወፍሩ መከራ ነው፣ ስትቀጥሩ መከራ ነው። እውነት ለመናገር እንደው አይባልም። እውነት ያው አንዳንድ ጊዜ እንጃ አላውቅም፣ እንደት እንደሚባል እውነት በጣም ይከብዳል። ወፈር ምናምን ባትሏት እኔ በጣም ደስ ይለኛል። የእውነት ገና እኮ ልጅ ናት። የእውነት ገና እና ብዙ ሀሳብ ብዙ ጭንቀት ሲመጣባት ሰዎች አይደለና እና ጥሩ አይደለም። ስጋ ይሄዳል ይመጣል ውፍረት ይሄዳል ይመጣል እና የሚሄድም የሚመጣም ነገር ስለሆነ ማለት ነው እና እንግዲህ በዚህ ሰሞን እንግዲህ ሀይሚዬ ወፈር ብላለች መሰለኝ በቃ ወፍረሻል ወፍረሻል ነው ሁሉም ኮሜንት ሚለው እና እንግዲህ ከሰው አይን ያውጣሽ ማለት እፈልጋለሁኝ ውድ ቤተሰቦቼ እናንተን በያላችሁበት ሰላማችሁ ብዝት ይበልልኝ ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆነው እንግዲህ ለድምፄ በጣም ይቅርታ በጣም ጉፋን ይዞኛል ድምፄ ልክ አይደለም። በያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ። እግዚአብሔር አገራችንን ሰላም ያደርግልን። እናንተን በያላችሁበት ሰላማችሁ ብዝት ብዝዝት ይበልኝ። መልካም ጊዜ።